ከቅዳሜ ጀምሮ አቶ ጌታቸው ከጊዜያዊ አስተዳደር ፕሬዚደንትነት ቦታ መነሳትህና በጀነራል ታደሰ ወረደ መተካተህ በስፋት እየተነገረ ነው። እና እንደዛ ነው ወይ? ድረስ የጊዜያዊ አስተዳደሩ ፕሬዚደንት እንደሆንኩ ነው የማውቀው። ይሄ ጉዳይ ያን ያክል ብዙ ሊያጨቃጭቅ የሚገባው ሊሆን የማይገባው ጉዳይ ነው የነበረው። ለማንኛውም ግን እንዳልኩ ነው እስካሁን ማተሞ በጀን ያሉ ነው ማለት ነው። እዚህ ያለ የካብኔ አባል ነው። ጠያቂ ገንዘብ የሌለው ሰው እናንተን አግኝቶ ችግሩን ተናግሮ ሊገለገል ይችላል ወይ? በጣም ብዙ የሚያሳዝኑት ታሪኮች ይሰማሉ። አዲስ አበባ ውስጥ ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤት አባላት ለሚቀርብላቸው ጥያቄ ማብራሪያ ሊሰጡ ነው። ጠቅላይ ሚኒስትር ዶክተር አብይ መጋቢት 11 ቀን ዕለተ ሐሙስ 2017 በፓርላማ ተገኝተው ከምክር ቤት አባላት ለሚቀርብላቸው ጥያቄ ማብራሪያ ሊሰጡ እንደሆነ ተጠቁሟል። በዚህም በኢትዮጵያ ለሚገኙ ለአንዳንድ ሁኔታዎች ዝርዝር ሀሳብን ይሰጣሉ ተብሎ ይጠበቃል። ውድ የምሳሌ ዲዩብ ተከታታዮች ብዙ ሰላም ለእናንተ ይሁን። ዛሬም እንደተለመደው አንኳር አንኳርና ያልተሰሙ ዜናዎች አሉ። እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ፣ ላይክ እና ሼር በማድረግ አዳዲስ መረጃ በምንለቅበት ጊዜ እንዲደርሳችሁ ይሆን እንላለን። አሜሪካ በታሪኳ የከፋውን ጊዜ እያሳለፈች ትገኛለች። ዛሬ የሰማነው ዜና ከወደ አሜሪካ በስምንት ግዛቶቿ በመታ አውሎ ንፋስ የ42 ሰዎች ሕይወት አልፏል። በምስራቅና ምዕራባዊ አሜሪካ ክፍል በተከሰተ ከፍተኛ አውሎ ንፋስ የ42 ሰዎች ሕይወት ሲያልፍ ከባድ ውድመትንም አስከትሏል። አቧራ የቀላቀለ ሰደድ እሳትን ያስከተለ አውሎ ንፋስ በስምንት ግዛቶች ላይ ውድመትን አድርሷል። ሚዞር ካንሰስና አላባም ከፍተኛ የሟቾች ቁጥርና ውድመትን ያስከተለች ግዛት ሆናለች። አራተኛ ቀኑን ያስቆጠረው አደጋው ለመብራትና ለትራንስፖርት መቋረጥ፣ ለትምህርት ቤቶችና ለአውራ ጎዳናዎች መዘጋት እንዲሁም ለበርካታ አገልግሎት መስተጓጎል ምክንያት ሆኗል። ከ20 ሚሊዮን በላይ ዜጎችን ለአደጋው ተጋላጭ መሆናቸውን በአየር ትንበያ መረጃ ተመልክተናል። ይህንንም ለመቋቋም የግዛቱ አመራሮች የአስቸኳይ ጊዜ አዋጅን ያወጁ ሲሆን ከፌዴራል መንግስት እገዛ እየጠበቁ ይገኛሉ። በአደጋው ለተጎዱና ለተፈናቀሉ ዜጎች አስፈላጊውን ሁኔታ ለማሟላት የተሰራ መሆኑን የገለጹ ሲሆን ተጋላጭ የሆኑ አካባቢዎች ላይ የሚገኙ ዜጎች ቅድመ ተነቃቂ እንዲያደርጉ ማሳሰቢያ መስጠቱን ሲኤንኤን በዘገባው ጠቁሟል። ለክልሉ ሰራዊት ስምንት ቢሊዮን ብር ወጪ አድርግ ያለው ሲሉ አቶ ጌታቸው ረዳ ተደመጡ። በትላንትናው እለት በሪዮት ሚዲያ በነበራቸው ቃለምልልስ አቶ ጌታቸው ረዳ ስምንት ቢሊዮን ብር ለክልሉ ሰራዊት ማውጣታቸውን ተናገሩ። በአዲስ አበባ የሚገኙት አቶ ጌታቸው ረዳ በ2017 በጀት ከሐምሌ እስከ የካቲት የተባሉ ወራት 8 ቢሊዮን ብር ለሰራዊት ወጪ ድጋፍ ማድረጋቸውን ተናግረዋል። በዚህም ምክንያት ለመንግስት ሰራተኞች ደሞዝ አልተከፈለም፣ አንድም የልማት ስራ አልሰራንም ብለዋል። 274000 የክልል ሰራዊት በታዲሱ ስልጠና ወደ ማህበረሰቡ እንዲቀላቀል የማስገንዘቢያ ስራ መስራታቸውን ተናግረው በአሁኑ ወቅት ለ110000 ሰራዊት ስንቅን እናከፋፈላለን ብለው አስረድተዋል። ባለፉት ሰባት ወራት ለክልሉ ሰራዊት 8 ቢሊዮን ብር መውጣቱን የተናገረው ጊዜያዊ አስተዳደር ከፌዴራል መንግስት ለ17 የተመደበለት በጀት 13 ሚሊዮን ብር ነው። በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር እና በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው የሕወሃት ቡድን በመካከላቸው ያለው ውጥረት ቀጥሏል። ጊዜያዊ አስተዳደሩም የሰራዊቱን ቁጥር ከፍተኛ ስለሆነ በታድሶ ስልጠና ወደ ማህበረሰቡ እንዲቀላቀል የሚፈልግ፣ ነገር ግን የታድሶ ስራ እንዳይከናወን ደግሞ የደብረ ጽዮንም በነደብረ ጽዮን የሚመራው የሕወሃት ቡድን እንቅፋት እንደሆነበት በተደጋጋሚም ተነግረዋል።